ሊያንድሮ ትሮሳርድ ሚስተር አንደሬትድ ከአርሰናል ተጫዋቾች ማለትም በዚህ ሰዓት የሚገባውን ክብር እያገኘ ነው ብዬ ማላስበው ተጫዋች ቢኖር ሊያንድሮ ትሮሳርድ ነው። ክረምት ላይ ከክለቡ ይወጣል ወደ ሳውዲ አሊያም ወደ ፌነርባች ወይም እስከ መጨረሻ እለት ድረስ ከክለቡ ይለቃል ተብሎ ሲጠበቅ የነበረ ተጫዋች ነው። አርሰናልም ደጋፊዎችም ቢወጣ ምንም አይመስለንም ብለን እናስብ ነበረ፣ በወቅቱ እኔን ጨምሮ ማለት ነው። ሲዝኑ ግን ከተጀመረ በኋላ በቃ በማጥቃት አርሰናል የማጥቃት ጨዋታ ላይ እኔ ቁጥር አንድ በዚህ ሰዓት የአርሰናል ቁጥር አንድ የማጥቃት ተጫዋች ሊያንድሮ ትሮሳርድ ነው ለእኔ። ታስታውሱ ከነበረ ማለት ነው አምና ላይ ሚኬል አርቴታ ቅድሚያ የሚሰጠው ለማርቲኔሊ ነበር። እና ሚኬል አርቴታ ማርቲኔሊን የሚጠቀመው መከላከሉን ወደኋላ እየተመለሰ እስኬሊም ከተሰለፈ እስኬሊ ካላፊዮሪም ከሆነ ካላፊዮሪ ሁለቱን ዲፌንሲቭሊ አግዛቸው ነበረ። ለዛ ነው ትሮሳርድ ዘንድሮ የማያደርገው ነገር የለም። እየተመለሰ ትራክ ባክ አድርጎ ይከላከላል። ወደፊት ሲሄድ በጣም ኢፌክቲቭ ነው። ጎል ያስቆጥራል፣ አሲስት ያደርጋል፣ ለጓደኞቹ ድል ይፈጥራል። ከኳስ ውጭ ደግሞ ለቡድኑ ማድረግ ያለበትን በደንብ ነው የሚያደርገው። በጣም ዘንድሮ ምርጥ ሲዝን እያሳለፈ ነው ብዬ አስባለሁ። በዚህ ሰዓት የአርሰናል ምርጡ የማጥቃት ተጫዋች ለእኔ ሊያንድሮ ትሮሳርድ ነው። ቶትናሃም ላይ አንድ ጎልና አሲስት ማስመዝገቡን ተከትሎ በዚህ ዓመት ያስቆጠራቸውን እንዲሁም የአሲስት ያደረጋቸውን መጠን አስር ጎልና አሲስት ላይ መድረስ ችሏል። ማለትም አምስት ጎል አለው አምስት አሲስት አለው። ታስታውሱ እንደሆነ ሲመጣ መጀመሪያ ሙድሪክ ነበረ ልናስፈርም የነበረው። ሙድሪክ ሳይሳካ ሲቀር ነበር ወደ ትሮሳርድ ሄድ ነው እና አሁን ሙድሪክ ያለበትን እና ትሮሳርድ እየሰጠን ያለንን ግልጋሎት ስታስቡ ምን አይነት ደግሞ የመጣበት ወደ ሀያ ሰባት ሚሊዮን ፓውንድ አካባቢ ነው የኮንትራት የመጨረሻ ዓመት ላይ ነበረ ከነ እንደዛም ሆኖ ባርጌን ባርጌን ዲል ነው ብዬ አስባለሁ። ለአርሰናል ብዙ የማጥቃት ተጫዋቾችን እያስፈረምን አልነበረም እና ከመጣ በኋላ በታስታውሱ ሆነ በዛ ሲዝን በጣም ብዙ አሪፍ አሪፍ ጎሎችን እያስቆጠረልን ነበረ፣ አሲስት ያረግ ነበረ። ትሮሳርድ ላይ ይነሳ የነበረው የመከላከል ሽፋን አይሰጥም በሚለው ነበረ። ዘንድሮ ደግሞ እሱን አሻሽሎ ለካላፊዮሪ የሚገባውን ሽፋን ከበር እየተመለሰ እየሰጠው ነው። በጣም አሪፍ ሲዝን እያሳለፈ ነው። ምናልባትም በዚህ ሲዝን መጨረሻ ላይ የምናስብበት ቦታ ከደረስን ጉልህ ሚና ተጫውተዋል ተብሎ ከሚታሰቡ ተጫዋቾች አንዱ እንደሚሆን አልጠራጠርም የሲዝኑ በዚህ ሲዝን መጨረሻ ኮንትራቱ ይጠናቀቃል። በጣም በእርግጠኝነት ኮንትራቱ እንደሚያራዝም ይጠበቃል ብዬ አስባለሁ። ኮንትራቱ መራዘም አለበት ብዬ ይህንን የመሰለ ተጫዋች ማጣት አለብን ብዬ አላስብም። ትሮሳርድ ድንቅ ሲዝን እያሳለፈ ነው ብዬ አስባለሁ። እናንተ ስለ ትሮሳርድ እንድትሰማችሁን ኮመንት ላይ አሳውቁኝ። ይመቻችሁ።